መምዬና ቡቡዬ ዛሬ እንግዲህ ዙረት ላይ ናቸው። መቼም የእነሱ መልካምነት አያልቅም። ምንጊዜም እኛን እንዳስደመሙን በእነሱ እንድንደሰት፣ በእነሱ እንድንኮራ፣ በእነሱ እንድንደሰት ነው እንግዲህ ሁሌም የሚያርጉን። የእኛ ምርጣ ምርጦች፣ የእኛ አንደኞች ምንጊዜም ታጎሩናላቸው አይኗቃለሁ እንግዲህ ሰሞኑን በጣም ለብዙ ልጆች ቻናል እየከፈቱ እየሰጡ ይገኛሉ። ያው ለወጣቶች ለኩዮቻቸው ልክ እንደነሱ ሰርተው እንዲለወጡ እንግዲህ ትልቅ ስራ እየፈጠሩላቸው ይገኛሉ። ለወጣቶች ለልጆች፣ በቃ ለብዙ ሰው አርያ የሚሆኑ ልጆች ናቸው እነዚህ ልጆች እና እንግዲህ እኛም እነሱን እየተከተልን እንገኛለን። በየቤቱ ዛሬ ደግሞ ምንቴ የሚባል ቤት ነው ብሩኬን ያገኘሁት። ቡራችን የኛ መልካም ወንድም የኛ አንደኛ የኛ ጎበዝ እንግዲህ የቡታጀራ ልጆችን በሙሉ ዩቲዩበር ሊያደርጋቸው ተዘጋጅቷል። ብሩኬ በለው በዚህ ሳምንት እንኳ ለስንት ሰው ቻናል ተከፈተ? በስበውን በጣም ለብዙ ሰው ቻናል ተከፍቷል። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች ደህና ናችሁ? ይን ያለሁላችሁ እግዚአብሔር ይመስገን። በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ጨረቃዎችን ልክ አስራ ሁለት ሰዓት ሲሆን አስራ ሁለት ሰዓት ሲሆን ስገባ በሌላ ቤት ሌላ ቪዲዮ ተለቆ አገኘሁትና ቡቡዬም ብቻ ነው ያገኘሁት። ያው ሀይምዬም ዙረት ላይ ላይናት አሉ ግን ብሏል። ቡቡዬ ግን እስካሁን አላየኋትም ቤት እንደሆነች እሱን ነው እስካሁን ያየሁት። ቡቧችን የኛ መልካም እንግዲህ ዛሬ ለአንድ ወንድማችን ቻናል ከፍቶ ሰጥቶታል። አ በጣም ሊበረታታ የሚገባው ልጅ ነው። እንግዲህ መልካም ልጅ ነው፣ ጥሩ ልጅ ነው ብሎ አበረታቱት። እንዲሁም ደግሞ ታሪክ መስራት የማይሰለቻችሁ ጨረቃ ፋሚሊዎች ዛሬም እንደምታኮሩኝ ተስፋ አደርጋለሁ ብሏል። በነገራችን ላይ ሰብስክራይብ ማድረግ ምንም ማለት አይደለም ማለት ከኪሳችን አውጥተን የምንከፍለው ብር ምንም እስከሌለ ድረስ ሰዎችን የሚሰሩ ሰዎችን ብናበረታታቸው ሰብስክራይብ ብናረጋቸው ምንም ማለት አይደለም። እና እኛ ይሄን የምናደርገው በጣም ትንሽ ነገር ነው፣ ግን ለእነሱ ትልቅ ነገር ነው። ገባችሁ? ለሚሰራ ሰው በጣም ትልቅ ነገር ነው። ለሚሰራው ሰው ማለት ነው። ለእኛ አንድ ሰብስክራይብ ማድረግ ምንም ማለት አይደለም። ምንም ከኪስ የሚወጣበት ምንም ነገር የለም። እና አሁንም ልጁን እየገባችሁ ሰብስክራይብ አድርጉት ምንም ማለት አይደለም። በነገራችን ላይ ቡቡዬ አዞ ወደ ኋላ የሚል ሰው አለ ብዬ አስብም። ከጨረቃ ፋሚሊ እስካሁን ድረስ ያው ስምንት ሺህ ምናምን ያየሁት ልጁን እና ቢያንስ አስር ሺህ ያስገቡት ብሏል። አስር ሺህ በጣም ቀላል ነው። እርግጠኛ ነኝ ከአስር ሺህ ከአስራ አምስት ሺህ በላይ ይደርሳል ብዬ አስባለሁ። ነገና ተነገ ወዲያ በጣም የሚያስደንቅልኝ በነገራችን ላይ በጣም ብዙ ጊዜ ለፍቷል ማለት እኔ እስካሁን ድረስ አላውቀውም፣ ግን ቡቡ እንደተናገረው የሆነ ነገር ይጀምራል፣ ፊል ያደርግበታል የሆነ ነገር እየወደቀ የሚነሳ ልጅ ነው፣ እና በቃቸው ብሏል። ለዚ የሚለፉ ሰዎችን ደግሞ ማበረታታት ምንም ማለት አይደለም። በርቱ ልኝ የጀረቃ ፋሚሊ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔንም ሰብስክራይብ አድርጉኝ። ቡቡዬ በጣም በጣም ጀግናና መልካም ሰውና የምር